እኔ መጠረጠርኩ ልብሽን ከሌላ ማል ማደርደጉ አቤት፣ የሰው ገላ ሃይሚዬ የኔቼ፣ ኮላታ አይ፣ አሪፍ አይቸኩልም ብላ ነበረ። አሪፍ አይቸኩልም፣ እውነትም አይቸኩልም። ኦ ማይ ጋድ፣ ኦ ማይ ጋድ፣ ዚዚ ሴንሲቲቭ። ምን አይነት ጉር ነው ጋይስ? ምን አይነት ውበት ነው! ስሜ በጣም እያሽቃበጥሽ ነው እናንተ ኦ ማይ ጋድ፣ ይህ ሼ በላ ከየት ነው የተገኘው? እኔማ ቲክታክም ኢንስታግራም፣ ዘወር ዘወር ስላየሁ እናንተ አቀናብራችሁ መቼም የማታመጡት ነገር የላችሁ። አቤት አቤት አቤት። ከዛ አሳትሉኝም እንዲህ ስጣድፍ ሰባክን ኢንስታግራም መንደር ስዞር ሰባክን ስባክን የልጁን ስም አላገኘሁትም። ኦ ማይ ጋድ ኦ ማይ ጋድ ዚስ ዳንጀሬስ። እንዴት ለፍቼ እንዳገኘሁት ከቲክቶክ እስከ ኢንስታግራም እስከ ዩትዩብ ዳክሬ ዳክሬ ያገኙት ከዛ ስታትሉ ከዛ ስታትሉኝም፣ ጋይስ ኦ ማይ ጋድ ማመን አልቻልኩም። ያየሁትን ያየሁትን ለማመን ትንሽ ከብድ ና ለኝ ከዛ ስታትሉ ፎቶዎችን ዘወር ዘወር እያርኩ ሳይ አንድ ፎቶ አልቀረም፣ ሁሏንም ሀይሚ ላይክ ላይክ ላይክ ላይክ አድርገዋለች። አቤት አቤት፣ ከጅለዋለች ማለት ነው። ስለዚህ ሰሞኑን አዲስ ስራ አለ፣ በጣም ነው ደስ የሚለኝ። ምክንያቱም ብሩኬ ሲጋጋጥ እንደዚህ እንዳበሸቀሽ እንድታበሽቁ እንፈልጋለን። ተግባባን አደለ? አሽቀባጭ ምናምን ልትሉ ትችላላችሁ። ማን ከማን ያንሳል? ሴት ልጅ ወንድ ልጅ አትን ለማመጥም ገባችሁ አደለ? ብዙ ፈላጊ እንዳላት ማሳየት አለባት። ወማይ ጋድ ወማይ ጋድ ወማይ ጋድ ይሄ ውበት ከየት ነው የመጣው? ሞዴል የሆነች ከሳደል እንዴ? ከጀል ሹ ለማንኛውም ሰሞኑን አዲስ ስራ አላሉ እናንተ ሹክ ልበላችሁ ብዬ ነው። ሲቀጥል ደግሞ ሊንዳ ሀይሚ በገዛችው መኪና እየተንፈላሰሰችበት ነው። እናት ቤት እንዲህ ደሜ ታክ እንዳለኝ ፎቶ ሳየው ደሜ ታክ ታክ ታክ ታክ ትክክል ነው ያለው። ሀይሚ በገዛችሁ መኪና አልቅሳም፣ ቢሆን ምንም ብላ ቢሆን ከሀይሚ ጋር ተሰርቶን ይሄ መኪና የተገዛው ሶ ሊንዳ ፈተዘና ፎቶ ስታይል አንድ ወደ ግራ አንድ ወደ ቀኝ እየተገላበጠች ትነሳበታለች ማለት ነው። አናታ አናትሽ ነበር ማለት ለማንኛውም ብሩኬ ትናንትና ሁላችሁን በጣም አናዷችኋል አይደል? አይዋ እኔም በጣም ነበር የተናደድኩት። ሰላም ውድ የቻናሌ ቤተሰቦች፣ እንዴት ናቸው? ደህና ናችሁ? እግዚአብሔር ይመስገን። ይጋሉ ሰላም ሁሉ መልካም አሸ ወይና ነው። እኔም ምላችሁ ትናንት ተናዳችኋል አይደል? እኔም በጣም ነበር የተናደድኩት። ምክንያቱም ብሩኬ እንደዚችን ጋጠ ወጥ ይዞ መቶ ማለት ነው፣ እዛ ሲበለቃቀጡ ሀይሚን ሲያናድዷ ሲገፋጥሯ፣ በተለይ በልደቷ ቀን መሆኑ በጣም ነበር ያናደደ። ሲቀጥል የሰማታል ደግሞ ሀየ የሳምሽ የሚሰማው ነገር እና ሶ፣ እኔ የተናደድኩት ነገር አሁን ላይ ቆጭቶኛል። መናደድ የለብኝም ነበር፣ ገባችሁ? አንደኛ ሰራ ነው፣ ሁለተኛ ነገር ደግሞ ሀይሚን ሌላ ሰው ከጅላለች ደስ ይልልኝ ነው የሚገባው። ሲቀጥል ሀይሚ አላለቀሰችም። ምንም የሚያናደዳችሁ ነገር የለም። የሀይሚ ኦዲየንሶች ሆንም የብሩኬም ማለት ነው። በብሩኬ ማትናደዱ፣ በሀይሚ ማትናደዱ በሰአቱን የራሱ ቅጥል ነው ያልኩት ቀን ምን ልበላችሁ፣ የብሩኬ ንግግር ች ልጅቷ የምታደርግ የሚያረግቱት አክ ሲቀጥል ደግሞ የሀይሚ ልደት ነው። በልደቷ ቀን ተደስታ ትመጣለች ብዬ ስጠብቅ የጠበቅ ነው ቪዲዮ ና ያየነው ዲ በጣም ተቃራኒን የሆነብን ማለት ነው። ብሩኬ በጣም ነው ያናደደኝ ነበር ማለት ነው። በኋላ ግን አንደኛ ነገር ሀይሚ አልከፋትም፣ አላለቀሰችም። ሙድ ነው የያዘችባቸው፣ ፈታ ነው ያለችባቸው። ሁለተኛ ነገር ደግሞ ሀይሚም ከሌላ ሰው ጋር ልትመጣ ነው። በቃ አሪፍ። አይቸኩልም ብላለች። አሪፍ። አይቸኩልም። እውነት ነው፣ እውነት ነው። ይሄን መለሎ ከየት እንዳገኘ ሸው አላቅም። እንግዲህ እኔ ማስጣድፍ ስጣድፍ፣ ኢንስታግራም ምንድር መሮጤ አያለሁ፣ አያለሁ፣ ላይክ ላይክ፣ ላይክ ገጭተዋለች። ኦ ማይ ጋድ Oh my god, this is dangerous. አይ በጣም ያስገርማል በእውነቱ እምነት ለመናገር አሁን ይህንን ፎቶም ሳመጣ እንደዚህ አይነ ወሬም ወሬም ሳወራ ብዙዎቻችሁ አንቺ ምቀኛ ብሩክና ሀይሚ እንዲለያዩ ተፈልጊያለሽ። ይሄ እናንተ መልስ ነው፣ እርግጠኛ ነኝ እንዲለያዩ ስለምትፈልጊ ነው ይሄን የምታወሪው፣ እንጂ ሀይሚ ከሌላ ሴት ወንድ ጋር ታመጫትም ነበር። አረባክሽ ታይታይታይ ባክሽ። እኔ ቤት መታችሁ እንዳትሳደቡ ብያለሁ። ማስጠንቀቂያ በብሎክ ነው ማጠናቀቃቸው። ምክንያቱም ብሩክ ትናንት ያደረገው ነገር ጥሩ አይደለም። በጣም ላያችን ላይ እየሸና ነው። ሽንቴ ብሬን ምሬን እንዳይሆንልኝ በኩባ እያለስጣችሁ እናጣጡ ብሏል። በጣም በጣም ማርያም በጣም ነው የተጨመላለቀው። በቃ ሲያወራ ራሱ እንዲሁ

አዎ ኦዲንስን መናቅ የለባችሁ ማክበር አለባችሁ ገባች አይደለ ስለዚህ ብሩኬ ሌላ ሴት ሲያመጣ እሰይ እያላችሁ እየሰራችሁ ነው ስለዚህ ሀይሚም ሌላ ወንድ ብታመጣ እሰይ ነው ምንለው እሰይ ደግ አደረገች እሰይ ደግ አደረገች ያ ሀይሚ እስካሁን ባይዘወይ ከአንድ ወንድ ጋር ተለጥፋ መታታቅም፣ ብሩኬን ለማብሸቅ እንደ ፍቅረኛ ሆነ ተለጣጥፋ አታቅም። ገባችሁ? ከወንድሞቿ ጋር ካልሆነ በስተቀር ከማታቀው ወንድ ጋር አንድ ብቀር መታታቅም። ቡራ ግን እንዳልተባለው እንደ ቦርሳ እየጎተተ ነው የሚያመጣቸው ሴቶቹን። ከየት ከየት እንደሚያመጣቸው አይታወቅም፣ ሀይሚን ለማቃጠል ሲል ማለት ነው። ስለዚህ ሀይሚ ለምን ሌላ ሰው ፎቶ ጋር አቀናበራችሁ ምናምን የምትሉ ካላችሁ፣ ለማለያየት ነው የምትሉ ካላችሁ፣ ማን በሽቆ ማን ይቀራል ምንኛ ተቃጥለን፣ ማን ማን በሽቆ ማን ይቀራል? እንዴ ሀይሚዬን እንኳ አቃጠላት ጭራሽ በልደቷ ቀን። እሷ ከማን ታንሳለች? እሷ እኮ ማለት ነው መሄጃ ስለሌላት ሳይሆን በአንድ መቆጠብ ስለምትፈልግ ነው፣ እንጂ ወንድ ሞልቷል፣ አራት አምስት እንኳን። ይችን የመሰለች ኬክ የሆነች ብስኩት የሆነች ቸኮሌት የሆነች ልጅ ቅርና የሆነ ምን ልበላችሁ፣ የጉርሙጥሙጥ ፊት ራሱ ስንት ወንድ ነው የሚያሯሮጠው። እንደምታዩት ማለት ነው እና ሀይሚዬ ወንዳት አይደለም፣ ብሩክ ጋ እንትን እያለቻለችው አለችው። ገባችሁ? በጣም ብዙ ሰው ይፈልጋታል፣ በጣም ብዙ ሰው ይወዳታል። ስለዚህ እኔ ከሀይሚ ሌላ ሰው ጋር ብትመጣ አይደብረኝም። ከትናንት ወዲህ ማለት ነው ትናንት እንደዛ ብሩክ ከተግማማብን በኋላ ሀይሚም ከሌላ ወንድ ጋር ብትመጣ ለምን መጣሽ ብለሽ እያንዳንድሽ እንዳትወቅሽ ማለት ነው። ምክንያቱም እንደዛ የሚያበሽቃት የሚያናድዳት ለምንደ፣ ታውቃላችሁ እንደምትወደው እርግጠኛ ነው። በቃ የትም አትሄድም መሄጃ የላትም፣ በቃ እኔን ልትተውኛ አትችልም የሚል ሀሳብ በውስጡ አለ። ሶ ሀይሚ ደግሞ መተው እንደምትችል ብቻዋን እንደምትቆም ማሳየት ትፈልጋለች። እኔ ትናንት የተናደድኩት ሌላ መከጀልሽን መች አወቅኩ? ሀይሚዬ ሌላ እንደች እንደ ከጀልሽማ አላወቅኩም ነበረ። እኔ መቃጠሌ ስናድድ ማምሸት። ያሁንማ ቆጭኝ። እንዲህ ይሄን የመሰለሽ የበላ ከጀልሽማ እንዴት ነው ብሩኬ? በዝቻ ይጥፊት ሲያናድድሽ የምናድደው ገባችሁ እና ብሩኬ እንግዲህ እችን የመሰለች ቸኮላታ እግር እስኪ ነቃ ቢሄዱ የማትገኝ ሴት ስርአቷ እውነቴን ነው። ብሩኪ አሁን እንደ ሀይሚ አይነት ሴት በጭራሽ አያገኝም። በቃ አንደኛ ነገር ያለ እድሜዋ ነው የምታስበው። በቃ ስማርት የሆነ ጭንቅላና ያላት፣ በጣም ስነ ስርአት ያላት ጨዋናት። አሁን ከዚህ በኋላ እንዳትበላሽ ብቻ ፈጣሪ ይርዳን። እውነቴ ነው፣ ይሄ ሶሻል ሚዲያ የዶላር ሰውን እያበላሸው ነው። ስለዚህ ስማርት የሆነች ልጅ ናት። እችን የመሰለች እምቦቀቅላ፣ ቁንጅናዋ፣ ውበቷ፣ አስተሳሰቧ ሁሉ ያማረ የሰመረ ሴት አጣህ ማለት በሎተሪ ተበላህ ተበላህ ተበላ ብሩኬ ተበላ። ሀይሚና በሽቃለሁ ስትል ሽ በላው ሊቀረጥ ጥፋት ነው። በፈጣሪ ስም ልጁ ቆንጆ ነው፣ ግን ትንሽ አጥንት አልበዛበትም በጣም ወይ ጉድ አጥንት በዝቶበታል፣ እንጂ ልጅ ቆንጆ ነው። ሸበላ ነው። እውነቴ ነው፣ ግን አጥንትና ጸጉር አበዛ። ብራዘር ምንድን ነው? ጸጉርን ቀነስ ጻርቅ፣ ወንድ ወንድ ምሰል። ከዛ ውጭ ግን አረ ወንድ ነው። እን አሁን ሳሽ ቃብጥ ቆይቻሁን። ደሞ ሌላ ወይጉድ ወይጉድ። ብቻ የሚያምሩት ብሩኬ ከሃይሚጋ ሃይሚ ከብሩክ ጋር ነው። ይሄ ምንም የማይካድ እውነት ነው። ነገር ግን አሁን እነሱ መግባባት ካልቻሉ ውበት፣ ማማር፣ ቁንጅና ብቻ አይኖርም። በጸባይ መግባባት አለባቸው። ገባቸው አደለን? አንዱ ሲግል አንዱ መብረድ አለበት። ይህ መበሻሸቅ መቆም አለበት። ሌኛ ለራሱ እኳ አቃጥረው ሊደፉ ነው ምን ይሽ ነው? እና ሀይሚዬ እንግዲህ ከዚህ ሸበላ ጋር እንደምትመጭ ተስፋ አደርጋለሁ በቅርቡ። ምክንያቱም ብሩኬ እንደዛ በሽቋት አሪፍ። አይቸኩልም አሳያለሁ ብላለች። ማሳየት አለባት። ስታሳይ ደግሞ ከእንደ ዳኒ አይነት ኩርንችት ጋር መሆን የለበትም። እኔም የምፈልገው እንደዚህ ነው። ከዳኒ ጋር ሳይሆን እንደዚህ አይነት ሸበላ የሆነ መለሎ የሆነ ሞዴል ሞዴል የሚያጫውተው ሰው ጋር መሆን አለበት። ገባችሁ? በጣም ደስ ይላል። አይ ሀይሚ እንዲህ አይነት ሽ ብላ ሰው ቀጣበሽ ኦላላ ኦላላ ዚስ ዳንጀሪስ። በጣም ነው የሚያምረው እውነት ለመናገር ግን አጥንት በስቶበታል። ይሄ እውነት ነው። ማይካል ነገር ነው። ሶ ሀይሚዬ እንግዲህ ሰሞኑን መምጣቱ አይቀርም። ሹክ ልበላችሁ ብዬ ነው። ኢንስታግራም ላይ ይቻለ ቲክቶክ ላይም በተደጋጋሚ ፖስት ሲደረግ ምንድን ነው ይህ ነገር ብዬ ለወሬድ ትልልባችሁ እውነቴ ነው። እንቅፋቱ ደፍቶ ሊጥለኝ አቤት ወሬ፣ አቤት ወሬ። ወይኔ ሀበሻ ግን ወሬ ሲወድ በእውነት እኔማ ምን አይቶሩ ብዬ አያለሁ። ላይክ ላይክ ላይክ ላይክ ኦላላ ኦላላ። ይህ ነገርማ በጣም የሆነ ነገር አለው ብዬ አሰብኩና፣ እንግዲህ ምንም ማድረግ አይቻልም። እኔ እንዲለያዩ አልፈልግም ነበር ግን ደግሞ ማን በሽቆ ማን ይቀራል?